ስገባ ያየኋቸው አይመን እኔ እኮ አሁን ያየሁት እኔ በውጥ ሲዘዋወር እኮ አልሰማሁም አላየሁም። እኔ በአቅ ኑሮ የእሷ ነገር በአቅ ኑሮ ሌሎችም ልጆች እንዳለባቸው እንዳለባቸው ሲሉ በውጥ መስመር እናንተ እንዲህ እንዲህ እየሰራችሁ አሁን አይሽ አሁን አየሽ ምን አስገባሽ? ታለክ ገብተሽ አሁን ይሄ ነው ያለው ብላ ነገሩን እያስተካከለች ነው አይደል? ገብቶ እሳት ቤንዚን ምናምን ከመጨመር እንዳይሹ አላዩትም ብለሽ አይደል? አላዩም ብለሽ አይደል? ስለዚህ ጥግሽን ትይዥ እና እስኪ ይሄ ነገር ምንድን ነው እኔም አለሁበት እንዴት ነው ብለሽ ምን አለች? ምን አልሽ? የእኛ ሰው ግን ቢሮ ትያዝ ሐቡ ምን አለች? ሐቡ ምን አለች? ለሁለት ተከፍለው ህዝቡ የፈረደው ፍርድ ነው ይሄ። በሳውዲ አረቢያ እንዲህ የሚሆን ከሆነ ብለሽ ስላልሽ እኔ ደግሞ ሳውዲ አረቢያ ነዋሪ ስለሆንኩኝ ለሰው የምናዋጣው ብር ቀጥታ ለዛ ለተቸገረ ሰው ነው እንጂ የሚሄደው ህዝብ ሊፈርድበት አይደለም። ማን ስልጣን ሰጠው? በዚህ ልጅ ብር ተሰባስቦ እኔ ልፈርድ አንቺ ልትፈርድ ማን ስልጣን ይሰጠናል? በዛ ሰዓት የተደረገው ህዝቡን የሰጠው መፍረድ የሚችለው ህዝብ ነው። እኔ አሁንም እኮ ላ አይመኒታ ህዝቡ አልተስማማም ስለው ህዝቡ አያገባውም እኔ ህሊናዬ ነው የሚያዘኝ አለ። በህዝብ ብር ህሊና አክል ያዝክ አይችልም። በህዝቡ ነው ሚያዘ በሰአቱ አይመኒታ። ለሀቅ ስንወራ ደግሞ በዛ ሰዓት ብሯን ስጣት፣ አሳክሚያት አለሁ ብለህ ካልክ ከሆስፒታል ወረቀት የከፈልክበትን ሳብ ስትባት ሳትሰባ አሳዝነው። ቆይ ቆይ አልነበርሽም ያኔ ቆይ። ስለ ህክምና መውሰዷን ያለ መውሰዱ መሲ ብትኖር እሷን ይማርና፣ መሲ ብትኖር መሲ አይደለች እንደ ሀገር ያስገባት እኔ መሲ። እሷ ነግራኛለች፣ እች ገንዘብ አላት ብላ መሲ ነግራኛለች። ሁሉም አስራ ሦስት ሺህ ሪያል ከፍያለሁ። ጥያቄን መልሽልኝ። ህክምና ወስዳለች ወይስ አልወሰደችም? አልወሰደችም። አላየውም፣ አላየንም እኔ አላየሁም ህክምና መውአምየህአ አየንምቱጋ ንንይን አይመንም ደግሞ ፌር ስንሆን ለመውሰድክ ያየ ሰው አለ። አይመንም ምስክር ካለ አቅርበው። አንተ ሐኪም ቤት ስትወስዳት አቅርበው፣ አለው አቅርበው። ቆይ ቆይ፣ የመጀመሪያው ምስክሯ ራሷ ናት። ሐኪም ቤት ሄዳ ምስክር እንዳው ቅድም ተናግረ ነበር። አንድ ጊዜ ወስዶኛል ታማሚ ናት ብሎ

አሳክሜ አሳክሜ ማለት ነው። የእሷን የበሽታ ሁኔታ ለህዝቡ ይፋ ማድረግ እችላለሁ። እሷ እንደምትሉ አይደለም። የኔ ሀቅ አይደለም። ሰው ያወጣልኝ ሽንት ቤት ግን እንደ አይደለም። እኔ እዛ ውስጥ አበራ የላትልክልኝም። እንዲህን ካልክ እኔ እዛ ውስጥ አይደለሁም አለህ አንተ ፈራክ በራይ ላትልክልኝም። እንደ አለህ አንተ ፈራክ ሰው፣ ይሄ እኮ የሰው ሀቅ ነው። የኔም ያንተም አይደለም። ሽንት ቤት ፈግፍገው በእምባ እኮ ነው የላኩልኝ። አንድ እራት። አሁን ወደ መፍትሄው እንሂድ። በቃ ፈጣሪ ሁሉንም አይቷል። ወደ መፍትሄው እንሂድ። አይመኔታ እንግዲህ ህዝቡ ነው የሚያሳዝን በጣም።